ጤና ይስጥልን ክቡራን የኢትዮ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መድኃኒት የሚቋቋሙ አደገኛ ተህዋሲያንን ለማስወገድ ከዓይነ ምድር የተሠራውን እንክብል ሙከራ ላይ ዋለ። የዩናይትድ ኪንግደም ሐኪሞች በበረዶ የደረቀ የሰው ዓይነ ምድርን የያዙ ፑ ፒልስ የተባለ እንክብልን በመጠቀም መድኃኒት የሚቋቋሙ አደገኛ የባክቴሪያ ኢንፌክሽኖችን ለማከም እየሞከሩ ነው። ለመድኃኒትነት የሚውሉት የዓይነ ምድርና ናሙናዎች የሚወሰዱት ከጤናማ ለጋሽ ሲሆን፣ በጤናማ ባክቴሪያዎችን የያዙ ናቸው ተብሏል። የመጀመሪያው ደረጃ ጥናት ውጤቶቹ እንደሚያሳዩት መድኃኒትን የሚቋቋሙ አደገኛ ባክቴሪያዎች ከአንጀት ውስጥ ታጥበው በመውጣት በጤናማ የአንጀት ባክቴሪያ ይተካሉ። ይህም መድኃኒት በየዓመቱ አንድ ሚሊዮን ሰዎች ይገድላሉ ተብለው የሚገመቱ ጸረ ባክቴሪያዎችን የሚቋቋሙ ኢንፌክሽኖችን ለማከም ጥቅም ላይ ይውላል አዲስ ዜዴ ነው። ትኩረት በሰዎች ሆድ ውስጥ ጥልቁ ጸረ ባክቴሪያ የመቋቋም ክምችት በያዘው አንጀት ላይ ነው ብለዋል። በእንክብሎች ላይ በጋይ እና ሴንቶ ቶማስ ሆስፒታሎች ሙከራ በመደረጉን ዶክተር ቢሌር ሜርኬ ተናግረዋል። መድኃኒት የሚቋቋሙ አደገኛ ባክቴሪያዎች መኖራቸውን ከሆነው መኖሪያቸው ከሆነው አንጀት ውስጥ በመውጣት በሰውነት ውስጥ ባሉ የተለያዩ ክፍሎች እንደ የሽንት ትቦ እና የደም ዝውውር ኢንፌክሽኖች ያሉ የጤና እክልን ይፈጥራል። ስለዚህ ከአንጀት ውስጥ ልናስወግዳቸው እንችላለን የሚለው ጥያቄ ላይ ብዙ ፍላጎቶች አለ ይላሉ ዶክተር ሜርኬ ከዓይነ ምድር የተሰሩ የመድኃኒትን ክብሎች እንደሚታሰበው ሩቅ አይደሉም። የዓይነ ምድር ንቅለ ተከላዎች እንዲሁም የዓይነ ምድር ቅየራ በመባል የሚታወቀው የሕክምና ዘዴ በክሎስትሬዲየም ባክተሪያ ምክንያት የሚመጣ ከባድ ተቅማጥ ለማከም ከዚህ ቀደም ፍቃድ አግኝቷል። አዲሱ ጥናት ያተኮረው ባለፉት ስድስት ወራት ውስጥ መድኃኒት በተላመደ ባክተሪያ የተጠቃ ኢንፌክሽን ባጋጠማቸው ታካሚዎች ላይ ነው። ታካሚዎቹ ለዓይነ ምድር ባንክ ካበረከቱት ሰገራ የተሰራን ክብሎች ተሰጥቷቸዋል። እያንዳንዱ የሰገራ ናሙና ምንም አይነት ጎጂ ባክተሪያዎች አለመያዛቸው ለማረጋገጥ ይሞከራል። ያልተፈጨ ምግብ ተወግዶ ከደረቅና በዶቄት መልኩ ከተዘጋጀ በኋላ ማቀዝቀዣ ውስጥ ይቀመጣል። ይህም ምንም ጉዳት ሳይደርስበት በሆድ ውስጥ አልፎ ወደ አንጀት ሊደርስና ከሰገራ የተዘጋጀው ዶቄት በመልቀቅ አስፈላጊውን ሕክምና መስጠት በሚችል ክኒን ውስጥ ይቀመጣል። ለትልቅ ጥናት መሰረት ለመጣል በለንደን ጋይስ እና ሴንቶ ቶማስ ሆስፒታሎች በ41 ታካሚዎች ላይ ሙከራ ተደርጓል። ከዓይነ ምድር የተዘጋጀውን እንክብልን በወሰዱ ህሙማን ሰገራ ውስጥ ከወር በኋላ በተደረገ ምርመራ የተሰጣቸው ጤናማ ባክተሪያ ተገኝቷል። ዶክተር ሜርኬ እንዳሉት እንክብሎች ከጊዜ ወደ ጊዜ እየጨመረ የመጣውን መድኃኒት የሚቋቁም ባክተሪያዎቹ ችግር ለመግታት የሚረዱ ሲሆን የተሰጣቸው ጤናማ ባክተሪያዎችን በአንጀት ሽፋን ላይ ባለው ምግብና ቦታ ላይ መድኃኒት ከሚቋቋሙ ጋር ሲፎካከሩ ከሰውነት እንዲወጡ ወይም ችግር ወደማያመጣ ደረጃ ዝቅ እንዲሉ ለማድረግ እንደሚያስችልም ተናግረዋል። ጥናቱ እንደሚያመለክተው ከህክምና በኋላ የአንጀት ውስጥ ባክተሪያዎች ስብስብ የበለጠ የተለያየ ይሆናል። ይህ ጥሩ ጤንነት ምልክት ሲሆን፣ ወረራንም መቋቋምን ያበረታታ ሊሆን ይችላል ስለዚህ ለአዲስ ባክቴሪያዎች ወደ ሰው አንጀት ዘልቆ መግባት በጣም ከባድ ያደርገዋል በጣም የሚያስደስት ነው ከ20 ዓመታት በፊት ጀምሮ ሁሉም ባክቴሪያዎች እና ቫይረሶች የሰውን ጤና ይጎዳሉ ተብሎ ከሚታሰብበት ዘመን የራቀ እውነተኛ ለውጥ አለ አሁን ለአጠቃላይ ጤነኛው ሙሉ በሙሉ አስፈላጊ መሆናቸውን በምንረዳበት ደረጃ ላይ ነን ብለዋል ዶክተር ሜሪኬ በዚህ ሳምንት መጀመሪያ ላይ ሳይንቲስቶች ሰውነታችን የሚያገኛቸውን ከተወለድን በኋላ ባሉት ጥቂት ሰዓታት ውስጥ ጥሩ ባክቴሪያዎች አሳይተዋል ይህም ጨቅላ ሕፃን በሳንባ ኢንፌክሽን ወደ ሆስፒታል የመግባት እድላቸውን በግማሽ ይቀንሳል። ሰላም፣ ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ወታደሮችን አሰማሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2ሺህ ወታደሮችን አሰማሩ። ትራምፕ ስደተኞች ከአሜሪካ እንዲባረሩ በዋናነት የሚደግፉት ቶም ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስ ደህንነታ የተጠበቀችን እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞች እና የጉምሩክ ፖሊሶች ጋር ተጋጭተዋል። ፓርማውን ዲስትሪክት ተቃውሞ ሰልፈኞችን ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውሏል። በዚህም ሳምንት ብቻ ሰነድ አልባ ስደተኞችን ከጊዜያቶቱ ለማስወጣት በተወሰደ እርምጃ 118 ሰዎች በቁጥጥር ስር ውለዋል። ካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውስ ኒውሶም የፖሊስ እርምጃ ጨካኝ ሲሉ አውግዘውታል። ኒውስም ቅዳሜ ዕለት ትራምፕን በስልክ ለአርባ ደቂቃ ያህል ማነጋገራቸውን የገዢው ቃል አቀባይ በአሜሪካ የቢቢሲ ሚዲያ አጋር ለሆነው ለሲቢኤስ ኒውስ ተናግረዋል። ሁለቱ ባለስልጣናት በምንም ጉዳይ ላይ እንደተባዩ ይፋ አልሆነም። በአሁኑ ወቅት ፓርማውን በጣም የተረጋጋ ቢሆንም አርማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎች እና በህግ አስከባሪዎች መካከል ግጭቶች ቀጥለዋል። የሎስ አንጀለስ ካውንቲ ፖሊስ አባላት ተቃዋሚዎች ለማባረር በጥቂት ደቂቃዎች አስለቃሽ ጭስ ሲተኮስ ነበር። በአካባቢ የሚኖሩ እና ተቃዋሚዎች በአካባቢ ንግድ ሱቆች ውስጥ ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉም ይናገራሉ። የፓርማውንት ነዋሪ ከሰማኒያ በመቶ በላይ የሂስፓኒክ ተወላጆች ናቸው። የሂስፓኒክ ተወላጆች ናቸው። ዋይት ሀውስ ባወጣው ጋዜጣዊ መግለጫ ሰሞኑን አመፀኛ ቡድኖች በሎስ አንጀለስ፣ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና የፌዴራል ህግ አስከባሪዎች ላይ ጥቃት ሰንዝረዋል። ይህ እርምጃ ህገ ወጥ ወንጀለኞችን ወደ ዩናይትድ ስቴትስ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህም በብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተዋል። ለዚህም ነው ፕሬዚዳንት ትራምፕ እየተባባሰ የመጣውን ህገ ወጥነት ለመቆጣጠር ሁለት ሺህ የፀጥታ ኃይሎችን ለማሰማራት ትዕዛዝ የፈረሙት። ሆምን በሎስ አንጀለስ የፀጥታ ኃይሎች የሚሰርቱን ለመከታተል በአካል ተገኝተው ሲናገሩ፣ አሁን ይህንን በምናደርግበት ወቅት ተጨማሪ ኃይል እየመጣ ነው። ዛሬ ማታ የጸጥታ ኃይሎች ይመጣሉ። ስራችንን፣ መሰረታችንን እንቀጥላለን። በግል ንብረት ላይ ለሚደርስ ማንኛውንም ጥቃት ወይም ጥፋት ምንም ትዕግስት የለንም፣ ሲሉ አስጠንቅቀዋል። የኤፍቢአይ ምክትል ዳይሬክተር ዳን ቦኒጊኖ በኤክስ ገጻቸው ለባሰፈር ጽሑፍ እንዲህ ተቃዋሚዎችን፣ እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁ ለእጃችሁ ካቴና እናመጣለን። ህግና ስርዓት ይሰፍናል ሲሉ አስጠንቅቀዋል። ዘመቻውን ያደናቀፉ በርካታ ግለሰቦች መታሰራቸውንም ገልጸዋል። የመከላከያ ሚኒስትሩ ፒቲን ሄግስ በኤክስ ገጻቸው ላይ መሳሪያ ቤታቸው ብሎስ በሎስአንጀለስ የሚገኘውን የፌዴራል ሕግ አስከባሪ አካላትን ለመደገፍ የብሔራዊ ጥበቃ በፍጥነት አሰማርቷል። አክለውም እናም አለመረጋጋቱ ከቀጠለ በካምፕ ፒደልተን የሚገኝ የባህር ኃይሎችም ይንቀሳቀሳሉ፣ በከፍተኛ ተጠንቀቅ ላይ ናቸው ብለዋል። የሎስ አንጀለስ አስተዳዳሪ ኒውስም አርብ ዕለት በሰጡት መግለጫ በካሊፎርኒያ በዘፈቀደ የስር ኮታ ለማሟላት የቀጠለ የፌዴራል ኃይሎች ትርምስ ግድ የለሽም መሆን ብቻ ሳይሆን ጨካኝም ነው ብለዋል። የዶናልድ ትራምፕ ቀውስ እምነት የሸረሸረ ቤተሰብን ያፈራረሰ እና የአሜሪካን ኢኮኖሚ የሚደግፉትን ሰራተኞች፣ ኢንዱስትሪዎችም ያዳከመ ነው። የሎስ አንጀለስ ከንቲባ ካረን ባስ ቀደም ሲል ሰነድ አልባ ሰዎችን በቁጥጥር ስር የሚያውሉ የጸጥታ አባላት በአሜሪካ ሁለተኛ ትልቅ ከተማ ውስጥ ሽብር እየዞረ ነው ሲሉም ከሰዋል። የኤፍቢአይ እና የሀገር ውስጥ ደህንነት ኃላፊዎች የከንቲባው አስተያየት የፌዴራል ወኪሎች አደጋ ላይ የጣለ ነው ብለዋል። የካሊፎርኒያ አስተዳደር የፌዴራል የጸጥታ አካላት መሰማራታቸውን የካሊፎርኒያ ብሔራዊ ዘብ ስራን በመውሰድ ሁለት ሺህ ወታደሮች ማሰማራት ሆን ተብሎ ጠባጫሪነት ነው ካሉ በኋላ ውጥረትን ያባብሳል ሲሉም ተናግረዋል። ኒውስ ኒዮሶን በበኩላቸው የሎስ አንጀለስ ባለስልጣናት የህግ አስከባሪ አካላት እርዳታ በጠየቁበት አፍታ ማግኘት ይቻላል ብለዋል። ትራምፕ በተረዙ በትርዙ የማህበራዊ ሚዲያቸው ላይ የሎስ አንጀለስ አስተዳዳሪ እና ባሳን ስራቸውን መስራት ካልቻሉ ተቃዋሚ ሰልፈኞች እና ዘራፊዎችን መፍትሄ መስጠት በሚኖርብን መንገድ የፌዴራል መንግስት ገብቶ ችግሩን ይፈተዋል ብለዋል።